ሰላም ጤና ይስጥልኝ። ጃፓን እባላለሁ፣ የሪል ስቴት የሽያጭ ባለሙያ ነኝ። ለዛሬ ቤት ከመግዛታችሁ በፊት ማወቅ የሚገባችሁ ሶስት መሰረታዊ ነገሮችን እነግራቸዋለሁኝ። እነዚህን ሳሰሙ በፍጹም ቤት እንዳትገዙ። ከትንሽ ጊዜ በኋላ ብዙ ሰው ያለቅሳል፣ ብዙ ሰው ደግሞ ላላሰበ የኢኮኖሚ ክራይስ ውስጥ ይገባል። ምክንያቱም ሰው ቤትን የሚያክል ትልቅ ነገር እየገዛ እንዴት አስር ደቂቃ ወስዶ ውሉን ማንበብ ይከብደዋል? ችግሩ የሚጀምረው እዚህ ጋር ነው። አንደኛ ከተዋዋላችሁት ውል ውጭ ከተቆረጠላችሁ ዋጋ ውጭ አሁን ላይ ከተስማማችሁበት ብር ውጭ በዶላር ጭማሪም ይሁን በኢንፍሉዌንሽንም ይሁን በምንም አይነት መንገድ ምንም አይነት ጭማሪ አለመኖሩን እስከ መጨረሻው ድረስ ዛሬ ላይ የተስማማችሁትን ብር ብቻ መክፈላችሁን ማረጋገጥ ይኖርባችኋል። ምክንያቱም እኛ ሀገር ላይ ባለው አሰራር የሪል ስቴቶችን የውስጥ ህግና ደንብ ቀጥተኛ ትርጉም የሚሰጠውና ሄዳችሁ ወደ ህግ እንኳን አካል ብትሄዱ ያንን ተረድቶ የሚተገብርላችሁ አካል አይኖሩም። ምክንያቱም ውስጥ ላይ ያለው አሰራር የራሳቸው ህግና ደንብ ስለሆነ የእናንተን ፊርማ የተቀመጠበት ስለሆነ እስከ መጨረሻው በዛ ህግና ደንብ ነው የምትተዳደሩት። ስለዚህ የትኛውንም አይነት ጭማሪ ያለው ውሉ ላይ በምንም አይነት መንገድ ምንም አይነት ጭማሪ ያለው ከሆነ በፍጹም አትዋዋሉ። ሁለተኛ ያከፋፈል ስልታችሁን በምታደርጉ ሰዓት ኮንስትራክሽንን ቤት ያደረገ መሆኑን ማረጋገጥ ይኖርባቸዋል። ይህ ኮንስትራክሽንን ቤት ያደረገ ስንል ምን ማለታችን ነው? በእነሱ ውል ውስጥ በእነሱ ስኬጅ መሰረት ለምሳሌ ያ ቤት የሚረከብ በሶስት ዓመት ከሆነ ክፍያውም በሶስት ዓመታት እንደ ኮንስትራክሽኑ እስኬጅ መሰረት ለምሳሌ እስላብ ሲሞላ፣ የመጀመሪያ ስላብ ሲሞላ፣ ሁለተኛ ስላብ ሲሞላ፣ አራተኛ ስላብ ሲሞላ፣ አምስተኛ ስላብ ሲሞላ ስምንተኛ ስላት ሲሞላ በዛ መሰረት የአከፋፈል ስልታችሁም እንደዚሁ ገንዘባችሁን የምታወጡበት ፐርሰንትም ኮንስትራክሽን ፕሮግረሱ በሚሄድበት ልክ መሆን ይኖርበታል። ምክንያቱም በእነሱ ስኬጅል የምትሄዱ ከሆነ የብር አከፋፈል ስልቱ በሶስት ዓመት የሚያልቅ ከተባለ እነሱ ቢገነቡም ባይገነቡም ከእናንተ የመውሰድ መብት አላቸው ማለት ነው። ብሩን ለምሳሌ በ15 ፐርሰንት ቅድመ ክፍያ አንድ ቤት ተዋዋላችሁ። እነሱ ግንባታውን ገና ፉቲንግ እያወጡ ነው እንበል። እናንተ 15 ፐርሰንቱን ሰጣችኋቸዋል። አንድ አመት ተቆጠረ፣ ነገር ግን ገና የመጀመሪያ ስላብ እንኳን አልሞሉም። ከእናንተ ግን በአንድ አመት ውስጥ እነሱ ቢያንስ 30 ፐርሰንቱን ብር የማግኘት ውል ይኖራቸዋል ማለት ነው። በሁለተኛ አመት የዛን 60 ፐርሰንት የመክፈል ግዴታ ይኖርባቸዋል። በሶስት አመት 100 ፐርሰንቱን የመክፈል ግዴታ ይኖርባቸዋል። የእነሱ ኮንስትራክሽንስ እስኬጅሉ ላይ የእናንተ ስምምነት ምንድነው? በነሱ ስኬጅል መሰረት እየተነጋገራችሁ ነው የምከፍሉት ስምምነታችሁን ፊርማው የሚለው እሱ ነው። ምክንያቱም ኮንስትራክሽንን ቤዝድ ያደረገ አይደለም ስምምነታችሁ። ኮንስትራክሽን ግን ቤዝድ ካደረገ 15% ውሉን ለማስፈጸም ከፍላችሁ ከሆነ በቀጣይ 15%ቱን ልከፍሉ የምችሉት ኮንስትራክሽኑ የተወሰነ ያክል ሲሄድ ቢያንስ ኮንስትራክሽኑ 30 ፐርሰንት ሲደርስ የእናንተም ክፍያ 30 ፐርሰንት ይደርሳል ማለት ነው። ኮንስትራክሽኑ ደግሞ እስላቡን ጨምሮ ስድስተኛ ላይ ቢደርስ ቢያንስ ያኛው 60 ፐርሰንት ሲደርሱ እናንተም 60 ፐርሰንት ትከፈላችሁ ማለት ነው። ኮንስትራክሽኑ 78 ፐርሰንት ሲደርስ እናንተም ክፍያ 78 ፐርሰንት ደረሰ ማለት ነው። ስለዚህ 10 100 ፐርሰንት ሲጠናቀቅ እናንተም 100 ፐርሰንት አጠናቃችሁ ያንን ብር ትከፍላላችሁ፣ ቤቱንም ትረከባላችሁ። የህግ ሁሉ የበላይ ህግ ነው። የበላይ ህግን ብቻ መብት የአንድ ሰው መብቱ ጭምር ነው። ይህም ህግ ሪፈንድ የማድረግ መብት በሪልስቴቶች ህግ ውስጥ ሊካተት ይገባል። ሪፈንድ ማለት ምን ማለት ነው? ያንን የከፈላችሁትን ብር 15 ፐርሰንት ክፈሉ፣ 50 ፐርሰንት ክፈሉ፣ ከአመትም በኋላ ይሁን ከወርም በኋላ ይሁን ከሶስት አመትም በኋላ ይሁን ብቻ ግን የከፈላችሁትን ብር በሆነ ፐርሰንትም በትንሽ ፐርሰንት ቅጣት ተደርጎ የሚሆን መመለስ መቻል። ይሄ ግዴታ ሪልስቴቶቹ ህግ ውስጥ ተካቶ ልታገኙት የሚገባ ህግ ነው። እናንተ በሆነ ችግር ውስጥ ገብታችሁ ሊሆን ይችላል። ቀጣዩን ክፍያ መፈጸም የማችሉበት ደረጃ ደርሳችሁ ሊሆን ይችላል። ወይም ደግሞ በሪልስቴቱ ኮንፊደንስ አልተሰማችሁ ሊሆን ይችላል። በተለያዩ ምክንያቶች ግን እናንተ የከፈላችሁትን ብር 30 ፐርሰንት ድረሱ፣ 50 ፐርሰንትም ድረሱ፣ የከፈላችሁትን ብር ግን በነፃነት የማስመለስ መብት በሪል ስቴቱ ላይ ካልተካተተ በፍጹምና እና በፍጹም ከዛ ሪል ስቴት እንዳትገዙ። ዛሬ ያዝንላቸው ርዕሰ ጉዳይ ይህን ይመስላል። ይህንን በመተግበር ራሳችሁን ካላስፈላጊ እንግልትና ኪሳራ እንድጠብቁ እያሳሰብን እንዲሁም ለሌሎች እንዲደርስ ዩትዩብ ቻናላችንን ሰብስክራይብ አድርጉ፣ ሼር አድርጉ። እናመሰግናለን።